ልጅ ያደገበትን ቤተሰብ፣ ውሃ የተቀዳበትን ምንጭ ወይም ኩሬ፣ ሀሳብ የተነሳበትን አእምሮ፣ ቃልም የወጣበትን ልብ ቢመስል አይገርምም። የሚገርሙስ እርሱን ከምንጩ ቀርተው ሲያበቁ ልዩ ነው አይመስልም ሲባል እንጂ። ይህንን ደግሞ የነገዋ ሚስትህን የልጆችህንም እናት በመምረጡ ረገድ እንዴት እንደምትጠቀምበት ላሳይህ። ከዛ በፊት ግን እንደተለመደው ዮጊ የገላ ሳሙና ላለፉት ስድስት ዓመታት ሳዘጋጀው እኔም ሆንኩኝ ልጆቼ፣ ቤተሰቦች፣ ወዳጆች ስንጣጥበት የቆየ ነው። ሳሙና ነው፣ ኤድብል ኮ ነው። ለምግብነት የሚውሉ ዘይቶችን ወይም ደግሞ ምግብ ውስጥ የምጨምራቸውን ዘይቶች ሳሙና አድርገን ነው የምንጠቀምባቸው። ተጨማሪ ኬሚካል ምንም ይህን ሳሙና ፋንሲ ማድረጊያ መልኩ፣ ከለሩ፣ ሽታው፣ አረፋ እንዲወጣ እንዲኩረፈረፍ ወይም ደግሞ ደረቅ እንዲሆን ለረጅም ጊዜ እንዲያገለግል ብለን የምንጨምርበት ምንም አይነት ተጨማሪ ግባት የለውም ወይም ኬሚካል የለውም። ከዚህ የተነሳ በነዛ ኬሚካሎች ቆዳችን ላይ ጸጉራችን ላይ ሊደርስ የሚችለውን ጉዳት ማስቀረት ይችለናል። በመቶ ሰባ አምስት ግራም ተዘጋጅቷል። 300 ብር ይሸጣል። ረጅም ጊዜ ትጠቀምበታለህ። እኛ የተጠቀምነውን ጥቅም ታገኝበታለህ። ከዚህ ባሻገር ደግሞ አንተ ይህን ሳሙና ውስጥ በመግዛት እና በመጠቀምህ ወይም ለጓደኞችም እንደ ስጦታ በማበርከትህ ይህንን ያባወራ ቻናል ትደግፋለህ ማለት ነው በዚህ ቻናል በትውልዳችን ውስጥ ልንሰራ የምንፈልገውን በሀቅ ላይ በእውነት ላይ የተመሰረተ ትውልድ የሚገነባበት ጠንካራ ትውልድ የምንሰራበትን ንቅናቄ እንቅስቃሴ ትደግፋለህ ማለት ነው። ያው በፈቃደኝነት እንጂ ልመና የለውም። ጀግናው እንዴት አለህ? ይህ የሴት ምርጫን ተከትሎ በፍኖተ አባወራ ከምንሰጣቸው ስልጠናዎች መካከል የተወጣጣ ነገር ነው። ከዛ ውስጥ ባለፈው የምንነግርህ ያው እዚህ ላይ የምናወራቸው ነገሮች በብዛት ስልጠናችን ላይ ያሉ ናቸው። ነገር ግን ስልጠናችን ላይ በተለይ ኢንቴንሲቭ በሆነ መልኩ በተጠናከረ መልኩ እና ቅደም ተከተል ተዋረድም ባለው መልኩ የምሰጠው ነው ማለት ነው። እንዲህ ያለውን ደረቃቅ ነገር ግን የነገውን ትዳርክን የነገውን ቤተሰብክን ልጆችክን ህይወት የሚወስን እውነት የማግኘት እድሉ አሁን ባለንበት ማህበረሰብ ውስጥ በጣም ጠባብ ነው። ማህበረሰባችን ለጆሮ የሚጥም የሚስማማ ብሎ ተነቃፊ ያልሆነ ሲሰማ የማይቆረቆር እውነት ሆነ ውሸት ሆነ ይጋዝም ማተር ብዙውን ጊዜ ደግሞ የማይቆረቆረው ያው ውሸቱ ነው። እውነት የሆነው ነገር እኛ እስካልኖርንበት ድረስ መቀበል እስካልፈል ነገርን ድረስ መቆርቆሮ አይቀርም። እና እንደዚህ አይነት ምንጠጣር እውነት መቀበል መቀባበል አበረታታም። አሁን ያለንበት ማህበረሰብ የሆነ ሆኖ፣ አዲስ ትውልድ ለማስነሳት በተለይም አባቱ በሰጠው አባታችን የሰማዩ አባታችን በሰጠው ጸጋ ሰልጥኖና በልጽጎ በጥንካሬ በኃይልና በድፍረት እውነትን ጽድቅን፣ ፍትህን ሊያሰፍን ሊፈጽም የሚችል ወንድ ብሎም አባወራ ለማፍራት በምናደረገው ንቅናቄ ወደፊትም የባህል አብዮት የሚሆነው ማለት ነው። ይህን አይነቱን ሀቅ ለአንተ ለወንድሜ መስጠት እኔን ግድ ይለኛል። ከዚህ በፊት በተለጠፈው ቪዲዮ ለትዳር የምትመርጣት ሴት ጠባይ ባደገችበት ቤት፣ ባደገችበት ማህበረሰብ፣ ባደገችበት ከባቢ በተለይ የእህቷን፣ የአክስቷን፣ የእናቷን፣ የጓደኞቿን የሴቶቹን ተጽዕኖ እንደምታንጸባርቅ ወይም ያ ተጽዕኖ እንዳለባት ተነጋግረናል። አሁን ደግሞ በተለይ የእናቷ በተለይ የእናቷ፣ የእህቷ፣ የአክስቷና የጓደኞቿ ብለን በሴቶች ጓደኞቿ ተጽዕኖ ስር ነች በጠባይ ደረጃ ያልነውን ወደ እናቷ አጥበበን እናቷ በተለይ ያላትን ሚና እናያለን ወይም ደግሞ ምን ያክል ተጽዕኖ እንደሚያሳድርባት ነግረሃለሁ ማለት ነው። ይህም ምን ለሚጠቅማል? ለምትመርጣት ሴት ዛሬ የምትመርጣት ሴት ነገ የምትሰጥህ የምታሳይህም፣ አንተም የምታየውና የምታገኘው ጠባይ ትላንት በእናትና በአባቷ ቤት እናቷ ቀድማ በእግረ ሂደት በሂደት በእግሯ ሄዳ ያሳየቻት ጠባይ ነው። አብዛኛው የዛው ውጤት ነው። የራሷ ልትጨምር አትችልም ወይ የራሷ ልታስተካክል አትችልም ወይ እሷ የእናቷ ብቻ ውጤት ነች አለም? አይደለም። ነገር ግን በተለይ ልቦና ውስጥ የሚሳለው ነገር ያ እናቷ የምታሳያት ነው። ዛሬ በተለይ በጣም ነገሩን የሚያከፋው ምን እንደሆነ ታውቃለህ? ዛሬ በተለይ እናትነት የአምላክነትን ሚና ሊተካ ጥቂት በቀረው በወሬ በምንሰማቸው ወሬዎች በዚህ ባለንበት ጊዜና ዘመን እናት ለልጆቿ በተለይም ለሴት ልጆቿ የምታሳየውን በተግባር የምትመራ የምታስከትላቸውን ጠባይ አንስቶ መንቀስ መውቀስ በጣም ከባድ ነው። ምክንያቱም እናት ወደማትሳሳትበት ደረጃ ወደምትመለክበት ደረጃ እየተደረሰ ስለሆነ ቀል እንዳይመስልህ፣ ውጮቹ ጋር የሆነባቸው ነገር ነው እንኳን እናትነትን እንዲህ ንጹህ ቅዱስ አድርገ ነው ይቅርና ልጆቻችን በተለይም ሴቶቹ ሴትነትን በዚህ ያለ የሴትነትን ሚና የሚስትነትን፣ የእናትነትን ሚናና ግዴታ ከእናታቸው እንደሚማሩ ተፈጥሯዊ ሀቅ ነው፣ እናውቀዋለን አደለ። ጭራሽ ደግሞ አሁን ላይ እንደዚህ ተረፈ ማርክሳውያን፣ አፍቃሪ ማርክሳውያን፣ ኒዮ ማርክሲስት የምንላቸው በሴቶች እኩልነትና መብትና ነፃነት ገለመኔ ሰበብ እያሳበቡ እናትነትን ወደዚህ ደረጃ ካደረሱት በኋላ ደግሞ ሴቷ ልጃችን ወይም ሴቶች ልጆቻችን ከእናታቸው የሚወስዱት ነገር እጅግ ያይላል፣ ወይም ደግሞ እንዲወስዱ የሚደረጉት ነገር እጅግ ያይላል፣ ወይም ደግሞ እሷን የማየታቸው ቴንደንሲ እጅግ ያይላል ይጨምራል፣ በማህበረሰባችን ደረጃ ማለት ነው። ያ የማርክሳውያን ትርት እንግዲህ በተለይ በማህበረሰባችን ውስጥ አመፀኝነትን በሴቶቻችን ዘንድ ማስተማር ከጀመረ ወዲህ ማለት ነው ከለውጡ በኋላ ይሄ ለውጥ የምንለው ከአብዮቱ ፍንዳታ በኋላ ከ1960ዎቹ ወይም ደግሞ ከዛ በፊት ነው። አክቹዋሊ ችግሩ የጀመረው 1940ዎቹ፣ 50ዎቹ ጀምሮ ማለት ነው። ለሴቶች ልጆቻችን የመልካም ሥነ ምግባር አሪያ ለማግኘት እየተቸገርን ነው አሁን ላይ ከዛ ከአብዮቱ ወዲህ ማለት ነው። ምክንያቱም እናቶች ባሎቻቸው ላይ አመፅ ማሳየት፣ ከእኩልነት የተነሳ ከባሎቻቸው ጋር መንገራገጭ፣ ከባሎቻቸው ጋር አለመስማማት መብታቸውን ማስጠበቅ ተደርጎ ስለተቆጠረ፣ ይሄ ምንም የሚደንቅ ነገር አይደለም። ከዛ ጊዜ ጀምሮ ያለውን የቤተሰብ መፈረካከስ፣ የልጆች መብዛት፣ የሰው መብዛቱን አትቁጠር። የትዳር መፍረስ በወንድምና በእህት በእናትና በአባት በባልና በሚስት በቤተሰብ መካከል የነበረ ፍቅር መላላትን አሁን የደረስንበትን እርስ በርስ ያለመግባባትን የመነካከስን የትውልዱ የማህበረሰቡ ይህ ትንሹ መነሻው እኮ ቤተሰብ ነው፣ ትዳር ነው። እዛች ቤተሰብ ውስጥ የሚጀመረው በባልና በሚስት በልጆችም መካከል የሚጀመረው ቁርሾ እየሰፋ እየሰፋ ሲያድግ እንደዚህ በሀገር ደረጃ የምናየው መበላሸት የመጣው ማለት ነው። ታናሼ፣ ለማንኛውም ከምንምና ከማንም በላይ ልታገባት ለምትመርጣት ሴት ከእናቷ በላይ ተጽዕኖ ፈጣሪ እንደሌለባት እወቅ። በበጎም በክፉ ወዳሚውን ፈቅዳሚውን ሳትፈልገው ሳታስበው ሳታስተውለው ከእናቷ በላይ ተጽዕኖ ፈጣሪ የላትም። የዚህን አቅነት መጀመሪያ አንተ ራስህ በራስህ አስበህ ልትደርስበት ይገባል። ከእናቷ በላይ ማን ሊሆን ይችላል ተጽዕኖ የሚያደርስባት ወይም ደግሞ የሚያሳድርባት አካል የሚለው ማለት ነው። አባቷ ቤቱ የሚተዳደርበትን ሕግ እና ስርዓት አውጥቶ ለትህትና የሚሆን መሰረት ፋውንዴሽን ለሷም ለእናቷም በተለይ ግን ለእሷ ለልጅቷ ለትህትና መሰረት የሚሆን ፋውንዴሽን ቢጥልላትም፣ እናቷ ግን የእኩልነት መብቷን ኮቴን ኮትን እኩልነትን የእኩልነት መብቷን ተጠቅማ የምታምፅና የምትሽርበት ከሆነ ይህንን የሰራውን ስርዓት የሰራውን ቅጥ ልጅት ምን ተማረች? አመፅ ከማናየች ከእናቷ አባትም ትዳሬ እንዳይፈርስ ልጆች እንዳይበተኑ፣ ሀብቴን እንዳላውጣ፣ ሰውስ ምን ይለኛል በሚል ስጋት ይህንን አመፅ ተቀብሎ አንገቱን ደፍቶ ጭራውን ቆልፎ ወደ መኝታ ቤቱ ካመራ ወይም ደግሞ እዛችሁ ሶፋው ጥግ ላይ ተቀምጦ ጋቢውን ተከናንቦ ያን የፈረደበት ቲቪ ላይ ቢያፈጥ ልጅት ምን ተማረች? በአባቷ ውስጥ ባል የሚሆን ወይም ባል መሆን የሚገባውን ምስኪንነቱን ከማናየች ከአባቷ እንዴት ካፉ የወጣውን ቃል ስርዓትና ቅጡን ማስጠበቅ ሳይችል ሲቀር። ስለዚህ ነገ የምታገባው ወንድ ይህንን የአባቷን አርያ ያየችበት ወይም ደግሞ የአባቷን ፈለግ የተከተለ መሆን መቻል አለበት። ስለዚህም አንተ ምስኪኑ ከተገኘ አንተን ታገባለች፣ ትወድሃለች፣ ስብሃታል ግን ማለት አይደለም። ያ በልጅነት ልቧ ውስጥ የተቀረጸውን ወንድ ባል ምን ይመስላል የሚባለውን ነገር አባቷ አሳይቷታል እና የሱ ፕሮቶታይፕ የእሱ አምሳያ ነውና ልቧ ውስጥ የተቀረጸው ባል ሲመጣ እዛ ፊት ማድረግ መግጠም መቻል አለበት። ስለዚህ አንተ ከሚፈለጉት ዙሪያዋ ካሉት አትራክቲቭ ከሚባሉት ወንዶች መካከል እሷን ከሚስቧት ወንዶች መካከል አንተ ትመረጣለህ፣ አትራክቲቭ ስለሆንክ አደላም። እነዛ ሰዎች እነዛኞቹ ወንዶች ከአንተ ይልቅ አትራክቲቭ ናቸው። ምናልባትም ልቧ የሚከጅለው እነሱን ነው። ምናልባትም መተኛት የምታስበው እነሱን ነው። ምናልባትም መውለድም የምታስበው ከእነሱ ነው። ነገር ግን ያ በልቧ ውስጥ የተቀረጸውን ባል መኒውን የሚለውን ፕሮቶታይፕ የቀረጸባት የአባቷን ቅርጽ ቦታ እነሱ መግጠም አይችሉም። ምን ለማለት ነው? እሷ አመፀኛ ብትሆን እነሱ አይሰማትም። እሷ ቃላቸውን ባትከተል እነሱ አይሰማትም። ስለዚህ ከነሱ ጋር ሪሌሽንሽፕ መገንባት አትችልም፣ መጀመር አትችልም። ከአንተ ጋስ አንተማ ምስኪን ይህን የቢጤ ምስኪን ሁሉን ቻይ ሁሉን ታጋሽ ትቀበላታለህ። ስለዚህ አንተ ያንን ቦታ ፊት ታደርጋለህ ማለት ነው። ያ አባቷ ለእናቷ ያሳየውን ቦታ በልቧ ውስጥ የቀረጸላትን ፕሮቶታይፕ የሚሆን ቦታ አንተ ፊት ታደርጋለህና እዛ ቦታ ትገባለህ። ይሄ እንደዚህ ሳወራለህ የመስክ ጥናት ያደረግኩበት ነው። ፊልድ ወጥቼ የመስክ ጥናት ያደረግኩበት ነው። እንደ እጄ መዳፍ የማውቀው ነገር ነው። ላይክ አንድ ቪዲዮ አይደለም 15ም 20ም መቶም ቪዲዮ ልሰራበት እችላለሁ። በዚህ ጉዳይ ወደፊትም እንደ እንዳስታወስኩትና የበለጠ ይብራራ ብዬ ባሰብኩት ልክ አብራራበታለሁ። አንተም ደግሞ እንዲብራራ ለምትፈልገው ነገር ካለ እዚህ ኮሜንት መስጫ ውስጥ አስቀምጠልኝና የደረስኩበትን አካፍልሃለሁ። እናቷ በአባቷና በቃሉ ላይ አመፀኛ ሆና ካሳየቻት ግን ሁ አር ዩ፣ አንተ ማን ነህ? አንተ ማን ነህ ልጅቷን ከራሷ በላይ ወይም ደግሞ እንደዚህ ከሰሯት እናትና አባቷ በላይ አውቃታለሁ ባዩ። በነገራችን ላይ ሚስታቸውን ከራሷ በላይ አውቃታለሁ የሚሉ ወንዶች አልገጠሟችሁም? ይሄ ምስኪን መፈክር ነው። ሁ አር ዩ አንተ ማን ነው የምታውቃት? አንተ የምትፈልገውን ማንነት እሷ ላይ መጫን ስለምትፈልግ ያን ጊዜ፣ ስለዛ ነው አውቃታለሁ የምትለው። ከእሷ በላይ ከራሷ በላይ አውቃታለሁ የምትለው ሆ እኔ ከራሷ በላይ አውቃታለሁ። ታውቃለህ ሚስቴ እንደዛ አይደለችም። በጣም ነው ማውቃት፣ ከሷ በላይ ነው ማውቃት። እናቷ ለያዥና ለገናዥ አስቸግራ እናቷ ትዳሬን እፈታለሁ ከሚል ፉከራዋ የተነሳ ለያዥና ለገናዥ አስቸግራ? አንዳንዴም ባሏን ገፍታ፣ ቃሉን ረግጣ ወጥታ፣ በስንት ልመናና ለቅሶ ተመልሳ ይኸው መለመኗ በቤታዋ ያስገኘላትን ስታተስ መፈራትና መሸማቀቁን ሌሎቹ መሸማቀቃቸውን እሷ መፈራቷንና መከበሯን እንደ ጀብድ የምትቆጥረው ከሆነ ልጅትም የጊዜ ጉዳይ እንጂ ይህንኑ ጊዜውን በዋጀ ዘመኑን ባሰበ ዘመኑን በዋጀ መልኩ ሪዲፋይን አድርጋ ወይም ደግሞ እንደገና በአዲስ መልክ ቀርጻ ሪፓኬጅ አድርጋ ልትሰጥ ትችላለች ወይም ደግሞ ትሰጣለች ምንም ጥርጥር የለውም ምን መንፈሳዊ አዳምጠኝ ምን መንፈሳዊ ቆራቢ ብትሆን እቺ ልጅ ምን ሰንበት ትምህርት ቤት ገለምኔ እግሯ እስኪቀጥን በየገዳማቱ ተሽከረከረች የሚባል እችው ልጅ ማንም ቢመክራት ያቺ አይነ ውሃዋን በልጅነቷ በአይኗ እያየች አይኗን እያየች ክንዷ ላይ ተንተርሳ ጭኗ ላይ ተኝታ አይኗን እያየች ከጡቷ የሚጣፈጠውን ወተቷን የጠባችላትን ሴት የሚበልጥባት አይኖርም። በዚህ ተጽዕኖዋ ለአፏ ልጠላት ትችላለች። እኔ ማሚ አትመቸኝም እኮ እንደዚህ እንደዚህ በማድረጓ ልትል ትችላለች። ግን ያ እናቷ በልጅነቷ አባቷ ላይ ያሳየችውን አመፅ ከልቧ ውስጥ ወዴትም አታደርገው። ይህንንም ልታውቀው ትችላለች። እኔ እናቷን የምትጠላበት አንዱ ምክንያትም ራሱ አንዱ የምትጠላበት ምክንያት ራሱ ስለገጠሙኝ ነው። እንደዚህ አይነት ሴቶች እናቷን የምጠላበት አንዱ ምክንያት እራሱ እሷን አመፀኝነት ስላስተማረቻት ሊሆን ይችላል። ይህንን ያወቀችው ምናልባት ከረፈደ ሊሆን ይችላል። እሷ ካገባች በኋላ ብዙ ነገር ታግሶ ያሳለፈ ባሏን ወይም እያሳለፈ ያለ ባሏን ቁም ስቅሉን እንዳሳየችው ሲገባት የሆነ ወቅት ላይ ሊሆን ይችላል። ይህንን ሁሉ ያስተማረችኝ እሷ ነች ልትል ትችላለች። ግን ዜንዋት አወቀችው በተግባር ይህንን ልለይህ ብትለው በምግባር ይህንን ልራቅ ስትለው ትቸገራለች። ባይ ዲፎልት የሚመጣው እሱ ነው። ቀደም የነገርኩህ በልጅነቷ ጭኗ ላይ ተኝታ ክንዷን ተንተርሳ አይኗን እያየች ጡቷን እየጠባች የምታ ያሳደገቻት እናቷ ነች። አንተ እኮ ትላንትና ነው የመጣኸው። ምን ብትወደ አንተ ትላንትና ነው የመጣኸው። ጠባይዋን ብትወድ፣ ጠባይዋን ባትወደውም፣ የእናቷን ጠባይ ባትወደውም ልቧን የሚገዛው ነገር ምግባሯን የሚገራው ነገር ጣባዋ የሚበይ ነው ያው ያደከችበት እሷ ቀድማ ያሳየቻት ነው እናት ቀድማ ያሳየቻት ነው። አለ እናቷን አይተ ልጅቷን አግባ። ልጅቷ የእናቷ ሪፕሊካ ነች የእናቷ ውጤት ነች ንበል። አሁንም እንደዚሁ ወይም ደግሞ ከዚህ በፊት እንደነገርኩ ቀደም እንደነገርኩ አታግባት ልልህ ከሷራቅ ልልህ ፍጹም እንዳደርስባት ልልህ ካገባትም እንድትፈታት ልልህ አይደለም። ግን ወደ ሕይወት የምታመጣትን ሴት እወቅ፣ ተረዳ። ወደ ሕይወት የምታመጣትን ሴት እወቅ፣ የምትገባበትን ሕይወት ነገ የምትጀምረውን ሕይወት እወቀው። ለዛ የሚሆንም ትጥቅና ስንቅ አዘጋጅ ለማለት እንጂ እኔ ማንንም እገሌን አታግባ፣ እገሌን አግባ፣ እገሌን ፍታ፤ ምን አገባኝ አንተ ወደህ ነው ያገባሃት አይደል? ግን ቢያንስ እነዚህን ሀቆች እወቃቸው፣ ተዘጋጀባቸው። በምስኪንነት እንዳው ችለዋለሁ ሁሉንም ነገር አስተካክላለሁ ወይም ደግሞ ወድ አይደለም እኮ እናቷም እንደዚህ ወድ አይደለም ልጅቷም ወድ አይደለም። አንተ ደግሞ ወድህ የምትገባበት ለምንድ ነው ነገረኛ? አንተ ሲመረጠችበት ምክንያት ምንድን ነው? ልጅቷ ቀድሜ ነገር ያለው እነዛ ዙሪያ እኮ ስንት አትራክቲቭ ወንዶች አሉ፣ ልትተኛቸው የምትመርጣቸው ልጅ ልትወልድላቸው የምትመርጣቸው ስንት አትራክቲቭ ወንዶች አሉ ግን እነ ከነዛ ጋር ለምን አልሆነችም እንደማይቀበሏት ተቃለች። ይህንን አመፀኝነቷን፣ ይህን አለመታዘዟን፣ ይህን አለመገዛቷን ለእነሱ አለመገዛቷን ፍንጭ ሲያዩ ወይም ደግሞ እሷም ራሱ እሷም እነሱ እንኳን ይህን ፍንጭ ባያዩ እሷም ራሱ ያ በልጅነቷ በልቧ ውስጥ የባል ፕሮቶታይፕ ምን መምሰል አለበት፣ የባል መልክ ምን መምሰል አለበት ብሎ ፕሮቶታይፕን ወይም ደግሞ ሊሆን የሚችለው መልኩን ቀርጾ ያስቀመጠላት በልቧ ቀርጾ ያስቀመጠላት ያ ምስኪን አባት ነው። ስታያቸው እነዛን ያንን ምስኪን አባት አይመስሉ በጠባያቸው፣ ነገር ግን አትራክቲቭ የሆነ ወንድነት አላቸው። ያ አትራክቲቭ የሆነ ወንድነታቸው ማርኮ አንዳንድ ጊዜ ከቀፋቸው ሊያስገባት ይችላል። አንዳንድ ጊዜ ተሳስታ ልትወርቅና ልተኛ ትችላለች። ተገቢ ነው እያልኩ አይደለም፣ ነገር ግን ባል መሆን አይችልም ያ በልጅነቷ የተቀረጸውን የምስኪን ፕሮቶታይፕ ማግኘት የምስኪን ፕሮቶታይፕ ፊት አያደረጉም፣ አይገጥሙም። ኢቭን ቶ ዴይር አትራክቲቭ ብትወዳቸውም ማለት ብትሳብባቸውም ብትከጅላቸውም፣ አንተ ግን ትገጥማለህ። ለምን ለምን ገጠምክ? አልሰማሁህም። ጮክ ጮክበና ተናገር። ምስኪን ስለሆንክ ምስኪን ስለሆንክ ትገጥማለህ። ሁሉን ቻይ ስለሆንክ ትገጥማለህ። ሁሉን አሳላፊ ስለሆንክ ትገጥማለህ። ክንፍ የለሽ መልአክ ስለሆንክ ትገጥማለህ። ወንድም፣ አውቃለሁ በሚል እብሪት አትታጀር። አውቃለሁ በሚል እብሪት አትታጀር። ያንተና የሷ እንደዚህ ሆኖ መጋባትና ነገ ትዳሩ በሚበጠበጥበት ጊዜ በሚፈርስበት ጊዜ የሚፈጠረው ቀውስ ወይም ኬዎስ በእናንተ ብቻ ያቁም። ማህበረሰቡንም ጭምር ነው የሚበክለው። ከእናንተ የሚወጡት ትውልዶች እንደገና ማህበረሰብን የሚበክሉ ነው የሚሆኑት። አንተና ሚስትህ ከተዋደዳችሁ እንደፈቀዳችሁ ሁሉ ከተስማማችሁ ግን አንድ ነገር ደግሞ ቆመ ብለህ አስብ። እንድትወልዷቸው ሳይጠይቋችሁ የምትወልዷቸው ልጆች አሉ። ለነዛ ለምታመጧቸውም ልጆች አስቡላቸው። አንድ ቃሉን መጠበቅ ቃሉን ማስጠበቅ የማይችል ቤቱን መምራት የማይችል ምክር ምስኪን ወንድ ሆነህ አመፀኛ ሴት ወደ ሕይወት አምጥተህ ከዛ እነዛ ልጆች ሲያድጉ ቀና ሲሉ አባታቸው ንክር ምስኪን አንገቱን ደፍቶ ጭራውን ሸጉጦ የሚኖር ካገኘ በልቶ ካጣ ተደፍቶ የሚኖር እግሩን ታጥቦ ሶፋ ላይ ተቀምጦ ጅላጅል በስንቱን እያየ ቅቅቅቅቅ የሚል እናታቸው ምናልባት ቢቸግራት አመፀኛ የሆነች ወይም ደግሞ ቢቸግራት ቤቱን የምትቆጣጠር ቤቱን የምታስተዳድር እንደዚህ አይነት ንክር ምስኪን ሆኖባት ወይም ደግሞ የወረሰችው ሊሆን ይችላል። አንተንም እሷንም እንዳይጠሉ ወላጅ ናቸው። እንዳይወዳችሁ ደግሞ ምንም የምታይ በጎ አሪያ የላችሁም። ከተማሩት ወይም መንፈሳዊ ቦታ ሄደው ከተማሩት እንኳን በጎ አሪያነት ጋር የሚገጥምላቸው አይደለም። ስለዚህ ለእናንተ እንኳን ግድብ ይሰጣችሁ፣ ስለሚመጣው ትውልድ ስለ ልጆቻችሁ፣ ስለ ሀገር ነገር እንዳያጥሩም ትዳር አስቡበት። በእናንተ ምክንያት ወላጅ በእናንተ በወላጅ አባትና እናቶቻችሁ እናቶቻቸው ምክንያት የሰማዩ አባታቸውን እንዲያማርሩ አታድርጓቸው። እወቅበት ወንድም አለ ተማረበት፣ በርታለን።